እንዴት ናችሁ? ደህና ናችሁ? አይ እግዚአብሔር ይመስገን። ዛሬም ለውዷ እናቴ እግዚአብሔር ይመስገን፣ ክብር ይስጣው ለመድኃኔዓለም። ችግርም ይታለፋል። ማግኘት እንዳለ ማጣት አለ፣ ማጣት እንዳለ ማግኘት አለ። ክብር ይስጣው ለመድኃኔዓለም። ዛሬ እናታችን እኛ ደርሰንላታል፣ ያጣችሁን ሁሉ እናሟላላታለን የሚል ሁላችንም እንግዲህ እግዚአብሔር ይርዳል። እናቴን ይን ዛሬ ላስደስታት ነው ማስደስታት ምን መሰላችሁ አባቴ የአራት ብር ከሀምሳ ሳንቲም ሻይ በጣም ተቸግረን ስራ ጠፍቶ ነው መሰለኝ የሚሰራው ስራ ያው ኔ ልጅ ስለሆነ አላውቅም እና ሻይ ሽጦ አራት ብር ከሀምሳ ሳንቲም ይመጣ ነበር ያ በኤፍሬም ጊዜ ነው ኤፍሬም በተወለደበት ጊዜ በጣም ችግር ነበረ እናት ያው ሻቀምሽ ተስ የኤፍሬም የክርስትና የተገዛው ሩቅል ቦታ ነው። አበሻ ቀሚሷን ባገኘሁ አለ ግን ያው ሩቅ ቦታ ነው ብላለች። ኤፍሬም ተወልዶ በጣም ችግር ላይ ነው ፋዘሬ እና ያው የክርስትናዋ ቀን አበሻ ቀሚስ ገዛላት፣ በጣም የሚያምር በጊዜ ነበር አበሻ ቀሚስ እና የጣቷንም ወርቅ ገዛላት። የሚገርማችሁ ያ የገዛው ግን የአራት ምርት ሀምሳ ሳንቲም ሻይ እየሸጠ እኔ ያለው ቡሩክ ያለ ነፃነት አለች። እና ቤት ኪራይ ነበራችሁ ወይስ እዚህ? የታችኛው ቤታችን ነበር እዚህ በቀበሌ ቤት። ኦኬ ከኪራይ ቤት ወጥቶ በቀበሌ ቤት ማለት ነው በዛን ዘመን። እና ያን ችግር ያልፋል። እናቴ የሆነ ጊዜ አዲስ አበባ ሰርግ ለመሄድ ነው ከ11 ይሁን 12 ዓመት ይሆናል አላውቅም ብቻ የሆናል ወርቁን ሸጠችው፣ ወርቁን ሸጠችው። እምትሄድበት ብር የለም። አዲስ አበባ ሁሉም ሰው ሊሄድ ነው፣ ሁሉም ዘመድ አዝማድ ሊሄድ ነው። ማርትዬን ታጠባ ነበረ። ልጅ ነኝ፣ ግን በልጅ አይምሮዬ ጣቷ ላይ በጣም ወደ ወርቅ ነው። ጠየኳት ወርቅሽን፣ ስላት ሽጬው ነው እኮ የሄድኩት አዲስ አበባ፣ የዛን ጊዜ ማለት ነው። ከዛ አውዬ ምን ብር ሳገኝ እንግዛልሻለሁ እሺ ያልኳት እዚህ ይሻል ከገበያ ገዝቼ ያለበትኩት የሁለት ብር ነው። የአንድ ብር የሁለት ብር ይሁን የአንድ ብር አርቴፍሻን አላውቅም፣ ከገበያ ይሸጣል እና እሱን ገዝቼ ያደረግኩላት። ቡዝነሽ የምትባል እህት አለቻት። ከዛ ክልዬ ወርቅ ነው አለቻት። ከዛ እናቴ ደግሞ አደለም አርቴፍሻን ነው ለምን ጌናት የገዛችልኝ አለቻት። ከዛ በኋላ ቡዝነሽ ምትላለች ወርቅ የምታለብስሽ ድሜት ድረስ እንደዚህ ብላ በቃ አላልዩ በጣም ጸሎት አደረገች ማ አክስቴ። ለምን እኔ ባረኩላት አርቴፍሻ ነው ማለት የሁለት ብር ነው የአንድ ብር ብቻ፣ ከገበያን ነው የገዛውላት እና ዛሬ ላይ ደግሞ ጥሩ ስራ እየሰራው ነው፣ እግዚአብሔር ይመስገን አለኝ ገንዘብ። በርግጥ እኔ የመጀመሪያ ባይሆን ራሱን ግን ብዙ ጊዜ ፈልጌ አጥቼው ነበረ። አሁን ግን ራሱን ወርቁን አግኝቼዋለሁ ያ በችግሯ ጊዜ። ተቸግራ አዲስ አበባ ሰርግ መሄጃ ገንዘብ አታ የሸጠችውን ወርቅ የዛሬ 16 አመት ነው። ባለዘንባባ መስቀል ምናምን የሚባል ወርቅ አለ። ወርቁም ደግሞ ያው እና እናቴ ይሁን በልክሽ ገዝቼልሻለሁ ወይ ያንቺ ልክ እዚህ ስለሆነ ይሳለሽ። በዚህ ነው እናቴ እጅሽ ወፈረ ምን ነው ሸዋ እንግዲህ በቃ እንደምታዩት፣ እስኪ ያስገቢው ገባ። በግድማ አታስገቢው ነዋ። ይሄ እኮ ታውጭው ነበር። እንደዛ ከሆነ ውይ፣ በዚህኛው የአሚሹሀዳ እንግዲህ የእናቴ ገዛሁላት ወርቅ ይሄ ይመስላል። ይሄ ወርቅ ሽጣ ነው አዲስ አበባ ሰርግ የሄድችው። ምንም ገንዘብ አታ ይሄ ወርቅ አባቴ የገዛላት ሻይ አራት ብር ከሃምሳ ሳንቲም ሽጦ ነው የኤፍሬም ክርስትና ነው የተገዛው። በጣም ያምራል።

በሰላም፣ ሁላችሁ በሰላም ግቡልኝ።